በነፂ ሙሽራዋ ቤት ዛሬ ሁሉም ሰብሰብ ብለው መጥተዋል። ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ውዶቼ? አለሁ፣ እግዚአብሔር ይመስገን። ሰላማችሁ ብዙ ትርፍ ይበልልኝ። የቡታ ጆራ ልጆች እኮ እንደዚህ በአንድ ላይ ሰብሰብ ሲሉ ማለት ነው፣ ያ የድሮ ፍቅራቸው ነው እኔ ትዝ የሚለኝ አዲስ አበባ ሳይገቡ የነበረው ድባብ የነበረው ፍቅራቸው ዋይ እግዚአብሔርን ጨዋታቸው ሁሉ ይመጣብኛልና፣ እንግዲህ ብሩኬ የእኛ ሽማግሌ ትናንት ደግሞ አንድ ቆም ነገር ሰርቶ ነበር ባህሰን ቤት ማለት ነው እና የእሱ መልካምነት እኮ አያልቅም። እና እንግዲህ እነዚ ያው ሙሽራ ነበረች በቅርብ ነው ያገባችው። እና ዛሬ ሁላቸውም እነ ፍፄ እነ ዊና አባታቸው እነ ኤፍሬም እነ ማርኬ ሁላቸውም ሰብሰብ ብለው በነፂ ቤት መተዋልና እንግዲህ ስጦታም ተይዞላታል። ስጦታው ምንድን ነው? ምን ይመስላችኋል? እንደኔ ያው ወይ ስዕል አድኖ ነው ወይም ደግሞ የሙሽሮች ፎቶ ነው ብዬ አስባለሁ። ይሄ ነው ብዬ መገመት አልቻልኩ። ዋናው ያስደሰተኝ ነገር በአንድ ላይ ሰብሰብ ብለው መተው ስላየኋቸው፣ እንደገና ደግሞ ያው ለምለምም አለች። ለዚህ ሁሉ ዩቲበር ምክንያት የሆነች ለሙ የሳውዲዋ ሳውዲ ተነስታ ቡታጅራ ከገባች በኋላ ነው እንደዚህ ቡታጅራ ላይ በጣም ምርጥ ምርጥ ወጣቶችን ማየት የቻልነው ነው። ጎበዞች፣ ጠንካሮች፣ ሰርተው የሰሩትን ቁም ነገር ላይ የሚያውሉ ለምሳሌ ማርኬ፣ ብሩኬ፣ ቀደም አብርሽ፣ አሁን ደግሞ ይኸው እየተከተሉ ነው ቀስ በቀስ እየተከተሉ እየተከተሉ አብረው እያደጉ ነው እና በጣም ደስ የሚል ለውጥ አለው። የሰው ልጅ የተነሳበትን አይታችሁ መዳረሻውን ስታዩ ደግሞ እጅግ በጣም ነው የምትደሰቱት እና ማን ነበረ በጓደኞቻችሁ ለውጥ ተደሰቱ ምክንያቱም እናንተ ስትደሰቱ ነው ደስታ ለእናንተ የሚመጣው አትመቀኙ ሲል የሰማሁት ሰው አለ ዩቲዩብ ላይ ማን ነበረ በጌታ እና እንግዲህ ዛሬ በሙሽራዋ ቤት ነው የሚመጡት ማለት ነው እነዚህ ፍቅር የሆኑ ልጆች እና እንግዲህ ብሩኬ እንደተለመደው ጓደኞቹ ሁሌም ሲጣሉ ዞር ዞር እያለ ጎብኘት ጎብኘት እያደረጋቸው ያስታርቃቸዋል ማለት ነው። ትናንትና አንድ ቃል ሲናገር አሳዘነኝ። ብሩኬ የምር እኔና ሀይሚንም እግዚአብሔር ይጠብቀን አለ። እውነት ነው። እግዚአብሔር ይጠብቃችሁ። ከሚታየውም ከሚሰማውም ፈጣሪ ይጠብቃችሁ። የምር ማለት እንደዚህ ስል ምን እንደተሰማኝ ታውቃላችሁ? ነገር ምን ያክል እንደሰለቸው በጣም በቃ የሆነ ስቅቅ እንዳለው ሁላ ነው እየተሰማኝና ባለፈውም ሲል ነበር በጣም ፈተናዎች እየበዙብኝ ነው ፈተናዎቹን መቋቋም አልቻልኩም። የድሮ የሀይሚና የኔ የድሮ ናፈቀኝ እያለ ነበርና፣ እውነት ነው። በየጊዜው እየመጡ ሰላማቸውን እያደፈረሱ እንዴት እኮ ሰላም ሊሆን ይችላል? ይሄ ልጅና ከዛ ከዛ አንጻር እግዚአብሔር ይጠብቀን ሲል አሳዘነኝ። አሁንም ይጠብቃችሁ፣ ደግሞ ይጠብቃችኋል። የዋ እስከሆናችሁ ድረስ የዋህነታችሁ ደግሞ ጥሎ አይጥላችሁም። ሀይሚና ብሩኬ ሁሌም ያው ምሳሌ ነው የሚያደርጋት እሷን በሄደበት ቦታ ሀይሚንማ መርሳት አይቻልም። ካፌ ላይ ወጣ ማለት እኮ ስሟ ማሂሊን ሀይሚል ነበረ። እና እንግዲህ ያው ሰሞኑን ማሂና ሀሰን የነበሩበት ሁኔታ ያው በሮዚ ምክንያት ትንሽ ተበጣብጠው ነበረ። ሮዚ ሲጀመር ያው ሰውን ከመበጥበጥ ውጭ ሰላም አታቀምና፣ እውነት አንዴ ይቅርታ ካለች ለቃ መሄድ ነበረባት። ሀሰንና ማሂን ከዚህ ደረጃ ላይ ማድረስ አልነበረባትም። ግን በሷ ምክንያት ነው እንግዲህ ሀሰንም ተነስቶ ቡታጅራ ገብቶ ነበረ። እንዴት ማሂ እኔን ትጠረጥረኛለች ብሎ ማለት ነው። የሀሰን ትልቁ ጥፋቱ ምን እንደሆን ታውቃላችሁ? ማሂ አልፈልግም ማለች ማለት በቃ ይቅርታ አድርጌልሻለሁ ድጋሜ ከኔ ጋር መገናኘት አትችም፣ አልፈልግም ማለች። ሀሰን ደግሞ ችክክ ብሎ እያገናኛት ነበረ። ስለዚህ ብትናደድበትም ጥፋቷ ነው ማለት ጥፋቱ ነው የሀሰን። ግን ሀሰን የተናደደው እንዴት ትጠረጥረኛለች ነው። ማሂም ደግሞ ከስች ላይ ትንሽ ፈጠን ንብላለች ማለት ምንድን ነው ያላችሁ ነገር ምናምን ባትለው መልካም ነበረ። እንደኔ ሳስበው እኔ ከሀሰን ላይ ጥፋቱ የታየኝ በቃ አልፈልግም ካለ ሰው መልቀቅ እንጂ እንዲችክ ከማለት አያስፈልግም፣ ያነ ጥፋት ነው ብዬ አስባለሁ። ነገር ግን ይቅርታ እንድታደርግላት መውሰዱ ወይም ደግሞ ሮዚን ማውራቱ ጥፋት ነው ብዬ አላስብም። ለምን? በቃ ማንኛውም ሰው ያጠፋል፣ አደለ? ይቅርታ ደግሞ ግድ ነው ይቅርታ ሲጠይቅ ይቅርታ ማድረግ ግን ይቅርታ ካደረገች በኋላ ያች መራቅ አለባት መራቅ አለባት። ያንን አልሰማ ስላለ ነው ማሄ የተናደደችው፣ እንጂ ይሄ የጠረጠረችበት መንገድ እኔ እንጃ። እሱ እንደዛ ነው ያሰበው፣ ጠርጥራኛለች ነው የሚለው። እንግዲህ ከሮዚ ጋር ጠርጥራኛለች እያለ ነበረና ብቻ ግን ሀሰን ያው ሰው የሚናደደው በሚወደው ሰው ነው ማሄ ደግሞ ስለምትወደው ነው ሀሰንን ከመጥፎ ነገር እንዲወድቅባት ስለማትፈልግ ነው የተናደደችው። እና ለማንኛውም እንግዲህ ሰላማቸው እንደሚመለስ ተስፋ አደርጋለሁ። ብሩኬ ገብቶበታል። እሱ ከገባበት ደግሞ ሰላም እንደሚሆን ተስፋ አደርጋለሁ። ሁለቱም የእሱ ጓደኞች ናቸው፣ ይሰሙታል፣ እሱ የሚለውም ማለት ነው። እና ከዛ ባሻገር ማሄ ልትሄድ ነው። ዱባይ ነች፣ እናቷ ዱባይ ነች መሰለኝ፣ ባልሳሳት። እንደዛ ነው። እና እንግዲህ ያው ልትመጣ ነው ግን ሀሰን ያሳዝናል፣ የምር ሀሰን በጣም ነው የሚወዳት። ብሩኬ ባይናገርም እንደሚወዳት ያሳብቅበታል። እና ለሀሰን በጣም ከባድ ነው የሚሆነው። እኔ ራሱ ዝም ብዬ ቪዲዮ ባልሰራም እያሰብኩ ነበር፣ ከማን ነበረ የሆነ ቀን ላይ ከሀይሚ ጋር የሆነ ቪዲዮ ሰርተው፣ ሙዚቃው ዳግም ላንለያይ፣ ላንገናኝ ነው የሚለው። እና ማለት አሁን ማሂ ባለሙያ ነች፣ ሜካፕ ምናምን ትሰራለች። እና እንግዲህ ከዚያ ሀገር ከመጣች ግዴታ እናቷ ሙያ ታስተምራታለች፣ ሙያ ታስገባታለች፣ ምናምን ትለቃታለች ብዬ አላስብም። ለሀሰን በጣም ነው የሚከብደው እና አላቅም ማሂ ልክ እንደ ሀሰን ስሜት ካለሽ ከዚህ እናትሽን አይተሽ ሀሰንን ባትለቂው እኔ ራሱ ደስ ይለኛል። አብሮ ማደግ ደስ ይላል። አብራችሁ ታድጋላችሁ። ልክ እንደ አይኝና እንደ ብርኬ አብራችሁ እየሰራችሁ፣ በመልካሙም በክፉም እየተደጋገፋችሁ ከሄዳችሁ የማትለወጡበት ምክንያት የለም ብዬ አስባለሁ እና የሚወዱትን ሰው ገፍቶ መምጣት ደግሞ ጥሩ ነገር አይመጣም ብዬ አስባለሁ እና ብሩኬ እንዳለው ነገሮቹን አስተካክላ ከሀሰን ባትለይ እኔ ደስ ይለኛል። ብቻ ለሮዚም ይቅርታ አድርጓል፣ ብሩኬ ይኸው ይቅርታ አድርገዋል እኮ እኔም እኮ ባለፈው ብዬ ነበረ በቃ አንድ ቪዲዮ ራሱ የይቅርታ ቪዲዮ ከሰራች እነሱንም ሳታገኝ ይቅርታ አድርጉልኝ፣ እኔ ተሳስቻለው፣ ጥፋቴ ምናምን ያለው ግን ይቅርታ አድርጉልኝ ብላ ቪዲዮ ብትሰራ በቃ ባሉበት ይቅርታ ያደርጉላታል ብዬ ነበረ ማለት ነው። እና ከዚህ በኋላ የምትገናኝ አይመስለኝም፣ ከነሱ ጋር ታገኛቸዋለች ብዬ አላስብም። ይቅርታዋንም ተቀብለዋታል። እና ሀሰንና ማሂ ደግሞ ሰላም አውርዱ፣ የእኛ ምርጦች፣ በጣም ነው የምታምሩት አብራችሁ ስሰሩ ዩትዩብ ደግሞ ታውቃላችሁ ጥንድ ጥንድ ነው የሚወደው። አንድ በሬ ስቦ አንድ እጅ አንጨብጭቦ የሚባል ነገር አለና፣ ከአንድ ሁለት ሲሆኑ ይደምቃል ዩትዩባቸው። እና እንግዲህ መቼ እንደምትመጣ አይታወቅም። ብሩኬም በወር በወር ትመላለሻለች፣ ነገሮችን እናመቻቻለን እያለ ነበር። ያ ማለት ጓደኛውን ስለተረዳው ነው ስለሚወዳት። እኔ ለሀይሚ ብዬ ብዙ ነገር ትቼ የለ ትቻለው እኮ እውነት ነው። ዱባይ ላይ የነበረውን ነገር አይታችኋል፣ ለሀይሚ ምን ያክል መስዋዕት እንደከፈለ ብሩኬ ና ለሚወዱት ሰው መስዋዕት መክፈል ደግሞ ምንም ማለት አይደለም። ማህዬ እናቷን አይታ ትመለሳለች ብዬ አስባለሁ። እና ውድ ቤተሰብ ለዚህ ቤት አዲስ የሆናችሁ ካላችሁ ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።